የመደመር መንግስት መጽሐፍ ኢትዮጵያን አፍሪካዊት የብልጽግና ተምሳሌት የማድረግ ህልም የሚጨበጥ ህልም ነው ብሎ ያምናል። በተለይ ከፍተኛውን የህዝብ ቁጥርና የመሬት ስፋትን የሚሸፍነውን የገጠሩን ህዝብ ማሻገር እንደሚገባም ያስቀምጣል። የገጠሩን የኢኮኖሚ መቃቅም በፍጥነትና በፈጠራ ማንቀሳቀስ፣ አርሶ አደሩንና አርብቶ አደሩን ማዕከል ያደረገ የልማት ስራ ሊኖር እንደሚገባ በማስቀመጥ በአጠቃላይ ግብርናውን በከፍተኛ ትኩረት ዘመናዊነትን እንዲላበስ መስራት የግድ መሆኑንም በመጽሐፉ ተመላክቷል። በመሆኑም በኦሮሚያ ክልል የባሌ ዞን አርሶ አደሮች ደግሞ ለመንግስት እቅድ እየቀረበ ዘመናዊ ግብርናን እያከናወኑም ይገኛል። ዞኑ በግብርና ከፍተኛ የሆነ እምቅ አቅም ያለውም ነው። በአመትም እስከ 800 ሺህ ሄክታር መሬት በዞኑ በግብርና ልማትም ይሸፈናል። በክረምት ወደ 5 መቶ ከ583 ሺ ሄክታር በላይ ነው የምናመርተው። በበልግ ደግሞ ከ2 መቶ 56 ሺ ሄክታር በላይ ነው የምናመርተው። እዚህ መሃል በሚገኙ ቦታዎች ወራቶች ደግሞ በመስኖ 1 መቶ 88 ሺ ሄክታር ይለማል። በአጠቃላይ ከ8 መቶ ሺህ ሄክታር በላይ ሚያለማ ዞን ነው። በምርቱ በኩል ስናስብ ደግሞ ከ22 ሚሊዮን ኮንታል በላይ ለሀገራችን ኮንትሪቢት የሚያደርግ ዞን ነው ማለ በሜካናይዝድና ኩታ ገጠም እየለማ ያለ የስንዴ እርሻ በዞኑ የአርሶአደሩን ህይወት እየለወጠም ይገኛል። በባሌ ዞን ሲናና ወረዳ ሻሎ ቀበሌ የሚገኙ አርሶ አደሮች ዘመናዊ አስተራረስን በመጠቀም ያለሙት ግብርና ትርጉም ያለው ለውጥ በኑሯቸው ላይ ማሳይቷቸዋል። ኦሚሽ ኒቀመድ ሮ ማ ከናትት የስንዴ ምርት ጥሩ ነው። በክላስተር ተደራጅተን በግብርና ባለሙያዎች ተደግፈን እየሰራን ነው። ይኸው እንደምትመለከቱት ጥሩ ስንዴ ይዞልናል። ከዚህ በፊት በሄክታር ከ35 እስከ 40 ኩንታል ምርት ነበር የምንጠብቀው። አሁን ደግሞ 65 ኩንታል ድረስ በሄክታር እንገምታለን። ከዚህ በፊት በብተና እንዘራ ነበር። አሁን ደግሞ በኩታ ገጠም ተደራጅተን እየሰራን የተሻለ ምርት እናገኛለን። ልጆቻችንን በጥሩ እያሳደግንና በአግባቡ እያስተማርን እንገኛለን። ኑሯችንም ተሻሽሏል። የሚገርመው በኩታ ገጠም የሚዘራው በተለመደው መንገድ ከሚዘራው በእጅጉ የተሻለ ምርት አለው። በወረዳው ምርትና ምርታማነትን ለማሳደግ የሚያግዙ ግብአትና ዘመናዊ የእርሻ መሳሪያ በሰፊው አገልግሎት ላይ እየዋለም ይገኛል። ዘንድሮም ከ60 ሺ በላይ ሄክታር መሬት በሲናና ወረዳ ብቻ በስንዴ ማልማትም ተችሏል። አሁን ዘንድሮ 67 ከ67 ሺህ ሄክታር በላይ ነው ስንዴ ለማልማት ያቀድነው። ከዚህ ላይ ከ3.2 ሚሊዮን በላይ ምርት እንጠብቃለን ማለት ነው። ፓር ሄክታር ከ40 ና ከዛ በላይ ነው የምንጠብቀው። ምርጥ ዘርም ማዳበሪያውም ደግሞ ከዚህ በፊት እጥረት ነበረ፣ አሁን ግን ሁለቱን አመት በተከታታይ ጭራሽ እጥረት የሚባል ነገር የለም፣ እንደወረዳችን ማለት ነው። የአርሶ አደሩ ኑሮ በጥሩ ሁኔታ እየተለወጠና ና እየተሻሻለ ነው። አሁን በዚህን ሰዓት ማለት ነው በዞኑ 335 ሺ ሄክታር መሬት በዘንድሮ የክረምት መኸር ወቅት ብቻ የለማ ሲሆን በአንዳንድ ቦታዎች ላይ በሄክታር 80 ኩንታል ድረስ ምርት የሚገኝበትም ዞን ነው። በክላስተር መስራት ከጀመርን በኋላ እስከ 80 90 ኩንታል የሚያገኝበት አጋጣሚ አለ። በብዛት አርሶ አደራችን ስንዴ ላይ ትኩረት አድርጎ ስለሚሰራ አንደኛ ሲዘራ በጥንቃቄ በተሞላበት በአንድ ላይ ነው የሚዘሩት፣ አንድ ላይ ነው የሚያርሱት። እየበዛ ያለው ፉዛሬን በሽታ የሚባል አለ። እሱንም ለመቆጣጠር አንዴ ነው የሚረጩት፣ አንዴ ነው የሚቆጣጠሉት። ስለዚህ ዘንድሮም በዘራ ነው ወደስ ከ334 ሺ ሄክታር በላይ ጥሩ ውጤት እናገኛለን ብለን ነው እየሰራነው። መንግስት የምግብ ዋስትናን ለማረጋገጥ በግብርናው ክፍለ ኢኮኖሚ በርካታ ኢኒሽቲቭዎችን ተግባራዊ አድርጎ አሁን ላይ ስንዴን ወደ ሀገር ውስጥ ከማስገባት ይልቅ ለውጭ ገበያ እስከማቅረብም አቅምንም ፈጥሯል። ባሌን የመሳሰሉ ከፍተኛ የስንዴ ምርት አምራች አካባቢዎች ደግሞ አሁንም በመስኖ ለመደገፍ ወልመልን የመሰሉ የመስኖ ፕሮጀክቶችን አጠናቆም መንግስት ወደ ስራ አስገብቶም ይገኛል።